ማሰብ ካልቻልክ ዝም በል። ነጋገር በስነ ስርዓት ማውራት አለብህ። ሲቀጥል ከእሱ አሁንም እዛ ላይ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ፉፉ ወደ ፍቅር ቤት ሄዶ ነበረ። ፍቅር ቤትም ሲሄድ አንድ ሰው አግኝቷል። ከዚህ በፊት አይቶት የማያውቀው እንግዳ ማለት ነው። እና እዛም እንደደረሰ ሆነ ፊት አልሰጠውም። ና ይሄ ሰው ማን ነው አለ። ምክንያቱም ትናንትና ቪዲዮ ሰርቼላችሁ ነበረ ታጭች ሆነ ፍቅር እንደታጨች ያፉፉ ወሬ ሰምቶ ሲጠይቃት፣ እውነት ነው እኔ ግን አልተቀበልኩትም እንጂ ወሬው እውነት ነው ብላ አምናለት ነበረ። ና ልክ እሱ ሲሄድ ስለማያውቀው በቃ መጀመሪያ ጥያቄ የነበረው ይሄ ሰው ማን ነው? እንግዳ ነው ወይስ ሊያገባሽ የተባለው ሰው ነው ምናምን ብሎ ሲጠይቃት አላ ካዳመጠች በኋላ ብቻ ግን ይሄ ጥያቄው በጣም ነው ያናደዳት፣ በጣም አስቆጥቷታል ማለት ነው። እና አንተ ኬት ምሬ እየሰማህ እየመጣህ ይሄ ማን ነው ከሌ ማን ነው ከከሌ ጋር ምንድን ያለሽ እያል ከአጨቅጭቀኝ እኔ ለራሴ ያመኛል በሽተኛ ነኝ ታውቃለህ። እና ጭራሽ አንተ በሽታ አትሆንብኝ ብላ በጣም የተናደደችበት አይታችሁ እንደሆነ ፍቅር በጣም በዚህ ልክ ፉፉ ላይ ስናደድበት አይቻላቅም። እና ፍቅር ፉፉም ደግሞ ታውቃላቸው ስለሚወዳት በዛ ላይ ደግሞ እጮኝነት ሰው ገብቷል ሲባል እሱ እሷን ማጣት ስለማይፈልግ ነው እንደዛ ብሎ የጠየቀው። ልጁ ደግሞ እንደምታዩት ከፉፉ ጋር ስታነጻጽሩት በሰውነት ምናምን ነገር ምንም አይገናኝም ማለት ነውና መጀመሪያ ዝም ብሎ እያዳመጠ ነበረ ግን ፍቅር በዛ ልክ ስትበሰጫጭ በቃ እኔ የምላርግህ እኔ በጣም እያናደድከኝ ነው በሰማህ ቁጥር ይሄ ማን ነው ምንድን ነው እያልክኝ በጣም እየጨቀጨክኝ ነው ምናምን አሁን ሰለች ምናምን ስትል እና በጣም ደክሟት ምናምን ሶፋ ለቁጭ ስትል መጀመሪያ ላይ ቪዲዮ አይታችሁ እንደሆነ ከዛ ምንድን ነው ያለው እጮኛዋ ማለት ነው ለምን አታዋትም አንተ ለእሷ የምታስብ ከሆነ እንደሚባለው የምትወዳት ከሆነ ለምን አትረዳትም? ጭራሽ ለምን ታናድዳታለህ ለምን እሷ ምትልህን አሰማም ቢያንስ እኳ አንተ ፍቅርን ከወደድከት ስትልክህ ወዴት ስትጠራ አቤት ነው ማለት ያለበት ለእሷ ታዛዥ አገልገዋ መሆን አለብህ እንጂ ጭራሽ አንተ የበላይ ሆነ እሷን እንደፈለግህ መቆጣጠሩ ላትችልም ምንድ ነው እንደዚህ የሚያደርግ ብሎ ተቆጥቶታል እሱም ደግሞ እንዴት ነው እኔ ለእሷ ማላስብለት ምን እያልክ ነው ምናምን ሲለው አርፈ ተቀመጥ አርፈ ተቀመጥ ተብሏልና ሲዝትበት ምን ቢልጥሩ ነው ፉፉ ምን ሰውነት ስላለህና በሰውነት ስለምትበልጥ ለምታስፈራራ ምናምን ነገር ብሎ ሲለው ነበር። ምክንያቱም ሰውየው ስፖርተኛ ነው መሰለኝ እና አሁን ቢጣሉ ታየ ፉፉን ራሱ እንዴት አድርገ ወደ ሰማይ ያለ ሰው እንደሚችል ማለት ነው እና በጣም የሚያስፈራው ግዙፍ ነው እና ምን በሰውነት ተማምነህ ነው አለው ማለት ነው ፉፉ፣ በምንም ልተማመን፣ በምንም ከዚህ በኋላ ፍቅራ አጠገብ እንዳደርስ ብሎታል። ይሄ ብቻ አይደለም ቤተሰብ ምን እንዳሳቃላቸው ሲጀመር አንተ ሞንክ በእሷ በፍቅር ዙሪያ የምትቀርቡ ሰዎች በሙሉ ለጥቅምና ለጥቅማችሁ ነው እንጂ ለእሷ ብላችሁ አይደለም ብሎ እርፍ አላለመሰላችሁ። ረበስ ፉፉ ግን ፉፉ ጥቅመኛ አይደለም። ስለ ሌሎቹ ግን አዎ ትክክል እውነት ነው የተናገሩ። በነገራችን ላይ ይህ ሰውዬ ግን። ፉፉ ጠቅመኛ አይደለም። ፉፉም ለማስረዳት ሞክሯል። ምንድ ነው ማ እኔ ነኝ ለፍቅር ለገንዘብ የቀረብኳት እኔና ፍቅር እኳ አሁን አይደለም የምንተዋወቀው። ሰው መጠየቅ ትችላለ፣ ወደ ኋላ ተመልሰ ማየት ትችላለህ አለው እና፣ እውነት ነው ፉፉ ማለት የፍቅር አብሮ አደግ ጓደኛ ነው። ትዝ ካላችሁ ዳንስ ራሱ አብረው ይሰሩ ነበር። ከዛም በፊት ነው የሚተዋወቁት። ያው ወታጀር አንድ ሰፈር እስካላችሁ ድረስ ማ የማልጅ እንደሆነ ማማ እንደሆነ በድም ትታዋወቃላችሁ፣ ያው የገጠር ከተማ ስከሆነ ድረስ በጣም እንደዚህ አላ አሁን አይደለም የተዋወቁ፣ ሲጀመር አሁን ስለፈመሱ ምናምን ነገር አይደለም። በነገራችን ላይ ድሮ ገና ዩቱብ የሚባል ነገር ሳያውቁ ጓደኛሞች ነበሩ ማለት ነው። ማለት ምናልባት የፍቅር ጓደኛሞች ላይሆኑ ይችላሉ፣ ግን ቤስት ጓደኞች ነበሩ። በቃ ይተዋወቃሉ እንጂ ፉፉ ዛሬ ፍቅር ጥሩ ላይ ስለሆነች አይደለም የመጣው። ሲጀምር እኮ አብሮ ነው ዩቱብ የከፈቱት አይደል እንዴ ፍቅር ከአብሮች ተጣልታ ጠፍታ እንደነበረ እንደነበረች ፈልጎ አምጥቶ ነይ ከኔ ጋር እንስራ ብሎ ቪዲዮ እንድትሰራ ያለማመዳት። ማንም ከጎኗ ሳይሆን እሱ ብቻ ነው ከጎኗ ቆሞ አይዞሽ ብሎ ባለ አብረን እንስራ ብሎ አብሮ ሲያሰራት የነበረው። እዚህ እንዲደርስ ያደረጋት እሱ ነው። ዛሬ ግን ስትፈምስ ሁሉም ከኋላ እየመጣ እኔን እኛ አሳቢዋ፣ እኔን እኛ አሳቢዋ ይላል። እውነት ለመናገር እንደ ፉፉ ለፍቅር የሚያስብላት ሰው የለም። ሀቋን ስናወራ ማለት ነው ና አንተ እጮኛ ተብዬው ፉፉን በዚህ ልክ እንዳስቀይመው አንፈልግም። ምክንያቱም እንዳልኳችሁ ነው፣ ፍቅር ከአብርሽ ተጣልታ ለአስራ አምስት ቀን ነው ለአንድ ወር ምናምን ከሚዲያ ጠፍታ፣ ያኔ እንደሚታወቀው ፍቅርን በአብርሽ ዩቲዩብ ነበር የምናውቃት። አብርሽ ከእሷ ጋር ተጣላው ሲል እሷን አግኝተናት አናቅም ነበረ ከዛ ነው ወደ ሚዲያ ስትመጣ ማንም አጠገቡ አልነበረም። እንዲሁም ብዙ ሰው ሲከሳት ነበረ። እሷ ትክክል አይደለችም አብሮሽን ከፍተው ነው ሄደው፣ ብዙ ብዙ ነገር ተብሏል። እሱ ግን እጇን ይዞ አብረን እንስራ፣ አብረን መለወጥ እንችላለን፣ አብረን ማደግ እንችላለን ብሎ እንዲት ሰራ እንዲት ፈምስ ከረዳት አንደኛው እሱ ነው ማለት ነው። ስለዚህ ማንም ቢመጣ ማንም እንደ ፉፉ ለፍቅር የሚያዝንም ሆነ የሚያስብላ ሰው የለም እና ከኋላ የመጣችሁ ሰዎች ግን አረጋጉት። ኳስ በመሬት ነው ምላችሁ እንዲ። ለምንድን ነው ግን የምር ማለት በጣም ደፋሮች ናቸው። ከኋላ የሚመጡ ሰዎች ግን ቤትም በሕይወታችሁም በስራ ቦታ ማየታችሁ እንደሆነ በቃ ከኋላ የሚመጡ ሰዎች ማለት ነው በጣም ይረብሻሉ። ብዙ ጊዜ ና እና ፉፉ ጥቅመኛ አይደለም። ይሄ ኦዲንስ ጥቅመኛ ቢሆን ኖሮ እንደሌላው የሚፈልገው ፈልጎ ላሽል ነበረ። ሲቀጥል እንዳልኳችሁ ነው ፍቅርና ፍቅርና ፉፉ አሁን አይደለም የተዋወቁት፣ እንዳልኳችሁ አብረው ያደጉ ናቸው ግን ሲያስወጣው በጣም ነው ያሳዘነኝ። ምር ማለት እንደዚህ እየገፈተረ ነው ያስወጣው። በቃ ወጣ እንደውም ከዚህ ቤት ምናምን ብሎ ሲያስወጣው፣ ከዛ አስሬ ነው ዞር የሚለው ማለት ነው። በቃ እንደዚህ በቃ እንደዚህ ዞር እያለ ወደ ውስጥ ነው የሚያው አንደኛው ይመስለኛል ፍቅር አታስወጣው ፍቅር ሲያስወጣው አይታ በቃ ተወው፣ አታስወጣው የምትል መስሎ መስለኝ እንደዚያ የጠበቀ ይመስለኛል። እና አስሬ ዞር እያለያ ያለ ምናምን ነገር ና እሷ ደግሞ ዝም ብላ ስታይ ነበር። ምክንያቱም አናዷታል፣ በትንሹም በትልቁም እየመጣ ስለሚጠይቃት እሱ ነገር እሷ ጋር በጣም አበሳጭቷታል ማለት ነው። ማለት ለምን አይረዳኝም? ለምንድን የሰወር የሚሰማው እሱ በቃ ምንም ነገር ይስማ ያው ስለሚወዳት እሷ ማጣት ስለማይፈልግ ይሄ ነገር ትክክል ነው እንደያለ ውጭ የሚሰማውን ይጠይቃታል ማለት ነው። እና በሱ ቦታ ሆናችሁ ስታስበት ለክፋት አስቦት አይደለም። እና እሷ ደግሞ ትንሹም ትልቁም እያመጣ እንድነግራት አትፈልግም። በቃ መነኝ መነኝ በቃ ብቻ ነው የምትለው። ና እሷ ለእሷ ያው ጭንቀት ይፈጥርባታል፣ ታውቃላችሁ እሱ የመጣ እንድነዋሉ እንድነዋሉ ስትል፣ በተለይ ደግሞ አስቡት፣ ባላሰባችሁት ወይም ባልሰራችሁት ነገር እንደዚህ እንደስትባሉም ስለሚያናድድ እንዳንድ ሰው ጭንቀት አይችልም። ና ፍቅርም እንደዛ ነው። በቃ እኔ ተወኝ ምናምን ብላ በጣም የተናደደችበት ና እየገፈተረ ሲያስወጣው ራሱ ምንም ያላለች ለዛ ነው ተናዳበታለች። በጣም ስለተናደደችበት ዝም ብላ ነው ስታየ ነበረው። ፉፉ ግን የምር በጣም ነው ያሳዘነኝ። አይታችሁልኛል፣ እንዲ እየገፈተረ ሲያስወጣው እዛ ሊፍት ውስጥ ነው ሊፍት ነገር ነው። እዛ እስከሚገባ ድረስ እንደዚህ ዞር እያለ ሲያይ ነበረ ማለት ነው። ና በጣም ነው የሚያሳዝነው ፍቅር እንግዲህ ምንም አላለችም። ለምን በጣም አናዷታል? በቃላ ከማንም ጋያት ማን ነው ነው በቃ የሚለው ከማንም ጋያት ማን ነው ምንድን ነው? እንግዲያ ነው ወይስ ምንድን ነው? እዚህ ጋር ራሱ ያናድረስ ምንድን ነው? እንግዲያ ነው። ማን ነው የሚያወራኝ? ይሄ ልጅ ከየት መጣ? አዲስ ስለሆነ ማትናይቶ ስለማያቅ እንደገና ደግሞ ያውጮኝ ነገባ የሚባለው ነው ሬስም ስለሰማ እንግዳ ነው እንግዳ ከሆነ እንደ እንግዳ አላውራ ወይስ፣ ይሄ ሊያገባሽ የነበረው የተባለው ይሄ ነው እያለ ነበረ ሲጠይቃት የነበረው እና ሌላ ግንኙነት ካላችሁ ንገርኝ እያለ ሲላት፣ እሷ ደግሞ ያው ባልሰራችሁበት ስራ ወይም ባላሏችሁበት የሆነ ነገር ሰው ሲላቸው በጣም ስለሚያናድድ ነው። ለዛ በቃ ተወኝ ያለችው ማለት ነው። በጣም አናደወታል። እኔ ፉፉ ትንሽ ችግር ያለበት ምንድን ነው፣ ችኩል ነው፣ ትግስት የለውም በቃ ሲናደድም ሙዲ ሆኖ ሲደሰትም ትንሽ ይበቃዋል። ሲናደድም ትንሽ ነገር ያናድደዋልና፣ ይህ ነገር ደግሞ ትንሽ ያው ስሜታዊ ማለት ሰው ሲናደድ ማትረጋጉ ከሆነ ልክ ስሜታዊ ስትሆኑ የመጣላችሁን ነገር ስለምታደርጉም ወይም ስለምትናገሩ ስህተት ይሰራል ማለት ነው። ግን አንዳንድ ሰው ደግሞ የሆነ ነገር ከሰማም ዝም ይላል። ምክንያቱም አንደኛ አረጋግጦ ነው። ካወራም ግን የሆነ ገና ለገና የተወራ ሁላ እውነት ነው ተብሎ የሚባል ከሆነም እንደው ታውቃላችሁ የዛሬ ሰው በጣም ፈጥሮ ማውራት ይችላል። ና የተወራው ሁላ እውነት ነው ወይ ብሎ ስሙ የሚናደድ ና እሷን የሚጠይቅ ከሆነ በጣም ደስ አይልም ማለት ነው። ና ፉፉዬ፣ አትቸኩል። አንተ ትንሽ ችግር ችኩል ነህ፣ በቃ ችኩል ነህ። ለው ብዙ ነገር ለደስታም ቅርብ ነህ፣ ለሆነ ለማዘን ለመናደድም ችኩል ነህ ማለት ነው። ይሄ ነገርህ ብቻ አሻሽል እንጂ አንተ ጥቅመኛ እንዳለውንክ ሙሉ ኦዲየንስ ያቃል ማለት ነው። ሰው በሌለበት ሰዓት ሰው ሆነ የተገኘ ነህ አንተ ማለት ይሄ ያ ሁሉ አሽቃባጭ ደጋፊ አሁን ነው የመጣው ፍቅር ትልቅ ደረጃ ላይ ስትደርስ። አንተ ግን ያኔ ሰው ራሱ ሚዲያ ላይ ተቀባይነት እንዳይኖራት እሷ በዳይ፣ እሷ ስተሰሪ፣ እሷ በቃ ብዙ ነገር ያደረገች ተደርጋ ስትቆጠር አንተ እጇን ይዘህ ነ ያብረን እንስራ አብረን እንለወጥ አንቺን በራስሽ ሚሄድ ትችላለች ትችላለሽ ጎበዝ ምናምን እያልክ አጠንክረህ ለዚህ ያበቃሃት አንተ አንተ ነህ። ስለዚህ እሷም ደግሞ እንዳልኳቸው ነው እሷ ሁለት ዓመት ድረስ አይነት ልጅ አይደለችም። ጎበዝናት ባለፈው ማየታቸዋል አደለ እንደተጣሉ ይቅርታ ምናምን ደጋግሞ ሲላት ካደረክልኝ ይልቅ ከበደልከኝ ይልቅ ያደረክልኝ ይበልጣል። እኔ የአንተን ውሎት አመቸማል ምና ምንም ብታደርግልኝ፣ ምንም ብትበድልኝ ከበደልህ ይልቅ ያረክልኝ ነገር ይበልጣል ብለዋለች። ምክንያቱም እንዳልኳቸው ነው ሰው በሌለበት ቦታ ሰው ሆናችሁ ስትገኙ ያ ሰው በተለይ በችግራቸው ጊዜ የረዳቸው ሰው ማለት መቼ ነው የማይረሳችሁ። የምር እንጂ አሁን እንደዚህ ሰው ሁሉም ሰው አለሁ አለሁ ሲላችሁማ ማን ወዳጅ ማን ጠቃሚ ማን ጎጅ እንደሆነ አታውቁትም። ግን ምንም በሌላችሁ ሰዓት ሰው በሚያስፈልጋችሁ ሰዓት ከጎናችሁ የቆመን ሰው ማለት ነው። መቼም እንዳታስቀየሙት፣ ተሳስታችሁ እንኳን እንዳታስቀየሙት። ምክንያቱም ስታጥታችሁ የወደዳችሁ መቼም ስታገኙ አይተዋቸውም። ስለዚህ ትክክለኛ ሰው ስትታመሙ፣ ስትቸገሩ፣ ስትታሰሩ መጥቶ የጠየቃችሁ በቃ ብቻ ግን እናንተ በቃ በቃ የሆናለ ችግር ላይ ስትሆኑ ካጠገባችሁ የቆመን ሰው መቼም ነው ማስቀየም የሌለባቸው። ገብታችኋል አደለ? ስለዚህ ፉፉ ጠቅመኛ ልጅ አይደለም፣ አስረግጠን እንነግርሃለን። አንተ ማለት ነው፣ አዲሱ እጮኛ ተብዬ ማለት ነው። በፉፉ እንዳትመጣብን። ሌሎችም ማለት ትችላለህ አሉ ለመፈመስ ብለው ከሷ ጋር ቪዲዮ ለመስራት ብለው ፍቅር ፍቅር የሚሉ ነፍ እንዳሉ እናውቃለን። ነገር ግን ፉፉን አያካትትም። እንዴ ፉፉ እኮ ቢቸግረው ወደ ኋላ ተመልከታ ለው ማለት የመጣንበት ማየት ትችላለህ። እኔና ፍቅር አሁን አይደለም የተዋወቅ ነው ምናምን ብሎ ለማስረዳት ሞከረ። ኮሱ ራሱ ማለት ነው። እና እንደተባለው ነው ፉፉን ጥቅመኛ እንዳልሆነ በመረጃ ነው የምናቀርብልህ። ስለዚህ ከፉፉ ተፋታ፣ በፉፉ እንዳትመጣብን። እውነቴን ነው የምላችሁ። እኔ አሁን የመጣ አሽቃባጭ አሽቃባጭ ነው። አሁን የመጣ ወዳጅ አሽቃባጭ ነው ለእኔ ማለት ነው። ገብታችኋል አይደለም? ምክንያቱም አሁን ላይ አሁን ላይ ማንም ደጋፊ ይመጣል፣ ችግር የለውም። በራሱ ሰዓት ደጋፊ ይመጣል። ሰው የሌለበት ግን የደገፋችሁ መቼም የማይተዋችሁ ሰው ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰብ ወይ ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይዛ ደህናው ነው